ያመጣችሁ ቤታችሁን ከፍታችሁ ማን ነው ያዳምጣችሁ? እኔ ነው ደግሞ የምላችሁ ማን ነው የሚያዳምጣችሁ? መሲኮ የተግባር ሰው እኮ ነች። ኢትዮጵያዊ ወደቀበት ሌሊት አትል ቀን አትል፣ አልተወራላትም። እንደ እናንተ እንትና ቤት ቢሆን ኖሮ ከእንትና ቤት ጋር ኮምፒር ልታደርጉ ነው። ለምን ለምን ይዛችሁት እንትና ቤት አልሄዳችሁም ነበር ታዲያ? መሲኮነች ነች ብቻዋን የጮኸችው። ብቻዋን ፍቅር ይሻላል፣ አንድነት ይሻላል፣ መታረቅ ይሻላል ያለችው ግርም አንድነት ይሻላል። እህትማማቾች እኮ ናቸው፣ አንድ ከተማ ላይ እኮ ነው የሚኖሩት። ቤተሰብ አብሮ የሚበላ አብሮ የሚጠጣ ነው። ለምን አትከበሩ? ዛሬ ወጥታችሁ መስንጀ ልታደርጉ አይናችሁም በጨዋቅማችሁ እንዴ? ስንቱ እኔ ግን አረ የዱባይ ሴት ጓደኝነት ይቅርባችሁ። በጣም ብዙ ነገር ታዝቤያለሁ። አዎ በጣም ብዙ ነገር በባለፈውም ታዝቤያለሁ። አላወራ በሆነ ጉዳይ ላይቭ ላይ ታዝቤያለሁ። እናንተ እንጀራ እንደዚህ አብሮ ቆርሶ መብላት ቃል ኪዳን ነው ቃል ኪዳን ነው። እንጀራ እንደዚህ ቆርሶ ኔ በሀገሬ በማቀው ሰው እንጀራ ቆርሶ አንድ ቀን አብሮ የበላ ሰው ቃል ኪዳን ነው። እናንተ ግን ያየኋችሁ ነገር የሆነች ነገር ስትፈጠር አምጥታችሁ እዚህ ጋር መርገጥ ነው የምትፈልጉት። እዚህ ጋር ማሳጣት። መሲ በዚህ ኬዝ የምትሳጣበት ምንም ነገር የለም። ምስልሽ ስሙን የለም። ከተሳጣችሁ እናንተ ናችሁ መሳጣት ያለባችሁ። ገዝቱን ነቃቅላችሁ ላጠላጥብላችሁ የወጣችሁት ገዝቱን ጥላችሁ የወጣችሁት ለምን ወጣችሁ? ለምን አላስታረቃችሁ? ለምን አንቺም ተይ አንቺም ተይ አላላችሁም? ሁለቱም የኛ ናቸው እኮ ሁለቱም እኮ እህቶች ናቸው። ሁለቱ ሁለቱ ዛሬ ነው ያስገብቼ የምቆጣት ነው። ሳምሪ እሺ ያለችው እናንተ ብትሆኑ ደግሞ ምን ያህል እሺ ትላለች። ሁልሽም ላጥ ላጥ ላጥ ብለሽ ነው የሄድሽው። አሁን መሲን ለመውቀስ ቤተ የከፈታችሁ እኔ ያላዳምጣችሁ። መሲ ብቻዋን ጀግና ነች ከናንተ በላይ ያልተወራላትም። እናንተ ከሌ ቤት ከሌ ቤት ከምትሉት በላይ ከሌ ቤቷን ላይ በኋላ ቁጭ ብላ መሲን ሂጂ ስትላት በሌሊት አቡዳቢ ድረስ የነዳችሁ እኮ ነች መሲ ማለት። ኢትዮጵያ የወደቀበት ዘር፣ ብሔር፣ ማንነት፣ ሃይማኖት ሳትጠይቀ የምትሮጥረች መሲ እኔ ነግራቸዋለሁ። እንግዲህ አዎ ኦኬ እንትና ታፍናል እንትና ታፍ እንደው እንኳን ዲቦራ ልትታፈን መሲ መሲ እኮ በዛኛው በኩል ቀሳይ የደረሰባት እኮ ነው። መጀመሪያም ተይ ብያታለሁ ስለማትሰማ ይበልሽ መሲ ይበልሽ፣ ይበልሽ ለኩም አላግጥብሽኩ። ስማክሪ ስለማሰም ይኮ ነው። ይበልሽ፣ ጫረሱ አያገባኝም። አድበሽ አትቀመጪ። አጠይ ግን የምትያቸው ሰዎች ናቸው። አይናቸውን ገልጠው ሊያስጠቁሽ የሚመጡት አይናቸውን ገልጠው እንግዲህ አይናቸውን ገልጠው ሊያስጠቁሽ የሚመጡት አብረውሽ አብረው አብረውሽ ይጠጡ የምታወሪያቸው የምታገኛቸው ሰዎች ናቸው። ከእንቅልፌ ስነሳ ስክሮል ሳረግሳይ ፌንት ነው ይነቀልኩት። ላላላ እኔ አይመቸኝም እንዲህ አይነት ሀቅ መብላት እኔ አይመቸኝም። እንዲህ አይነት አይን ጨፍኖ የሰው ሀቅ ምሽክ ማድረግ ላ ቃል ለምድር ለመሰማ ይሄን አላደርግም። ማናችሁ አታኖሩኝም? ማንሽም የምታኖርኝ የለሽም። የሰው ሀቅ ሲበላ ከአቋ ጋር አቆማለሁኝ፣ ከገባኝ እውነት ጋር አቆማለሁ። በሌላ በሌላ መልኩ ብትወቅሰዋት እቀበላለሁ። ለምን እኔ የሚወቀስኳት እኔ የሚወቀስኳት ነገር ስላለ ወደማይሆን ነገር ሲሄድ ማስቆም ነበረብሽ ብያታለሁ። ወደማይሆን ኮንቨርሴሽን ሲጀመር፣ ፖይንቱ ሌላ ነው ዲቦራና ሳምሪ ናቸው። እዚህ ጉዳይ ውስጥ የማይመለከታቸው ሰዎች ስም እየተጠራ ሲወቀስ ኖ በእኔ ቤት ይሄን አልፈቅድም ልትይ ይገባ ነበር ብዬ እንደ እህት ወይ መሲ እነግሪያታለሁ። ግን ሚዲያ ላይ አይደለም። አያችሁ፣ ስልክ የተቀያየረ ነው። ለዚህ ነው ኖ ይሄኛው አይሆንም ብለሽ ካልሰሙ ቤትሽን ዘግተሽ መውጣት ነበረብሽ ብዬ እነግሪያታለሁ። አያችሁ፣ ስልክ ተቀያየራችኋል። አያችሁ፣ ትገናኛላችሁ። አብረን በልተናል። አብረን ቁጭ ብለን በልተናል። የመሲ ስህተት ሌላ ሆኖ እንኳን እያለ እናንተ ግን ስህተቷ ያልሆነውን ልታጎሉ ፈለጋችሁ። እኔ የታዘብኩትን ያየሁትን ነገር ነግሬያታለሁ። ማንም ይሁን በቤቴ መስመር የሳተ ነገር ሲሆን ዘግቼ እወጣለሁ። ማስቆም ካልቻልኩኝ ልክ ያልሆነ ነገር ሲጀመር ከኮንቨርሴሽኑ ውጪ ከጠረጴዛ ውጪ የሆነ ነገር ሲመጣ ተዘግቶ ይወጣል። በቃ የተፈለገው ምንድነው? ሳምሪንና ዲቦን ማስማማት አዎ ሳምሪና እና ዲቦ መስማማት ነው የተፈለገው ሳምሪና ዲቦ መስማማት ካልቻሉ ካልቻሉና ሁለቱም ጥለው ከወጡ ወዲህ ቤት ተዘግቶ ነው የሚወጣው የማንንም ሀሳብ አስተያየት ቁጭ ብላ መስማቷ ልክ እንዳልሆነ ለኔ ለመሲ ነግሪያታለሁ በምን በስልክ ወጥቼ እዚህ ጋር ግን ልናገር ብል ሚዲያው ላይ በደንብ ሊያስወራ በደንብ ሊያሸቅል የሚችል ነገር ነው ግን ያንን አላደርግም ለምን አብሬ ይበልቻለሁ ስልኳ አለኝ አዎ ስህተቱ ሌላ ሆኖ እያለ ስህተት ያልሆነውን ነገር ስህተት ነው ብላችሁ እንዲህ እንዲህ እያላችሁ መጣችሁ ላ ዋላ ማን ያዳምጥሻል ላጥ ብለሽ ነው የወጣሽው። ከገዝት ላይ ስምሽ እንዳይጠራ እንዳይነካካብሽ እንዳይነካካባችሁ ነው ላጥ ላጥ ያላችሁት። እኔ ደግሞ እውነቷን እናገራለሁ። መማርም ላጥ ብለሽ ነው የወጣሽው፣ አስታርቋቸው ብለሽ እንትናም ሳራ፣ ኤርሚ ሀበሻም ላጥ ብለሽ ነው የወጣሽው። እኛ ከታች እንሆናለን። ለምን ከታችሁሽ? ዛሬ ደም ቤትሽን ከፍተሽ ከላይ ቁጫሽ ቴክስት ሲገባልኝ፣ ጋይስ ቴክስት ውጪ አንቺ ከዚህ ውስጥ ስባል ላጥ ብዬ ነው የወጣሁት። ውሸት ምን ያደርጋል አለ ቴክስቱ አምልጥ ያ አምልጥ ያለ ሰው ደግሞ ወጥቶ ጀጃ አያደርግም። አልተጋፈጥኩማ። እንትን አቤት እንትን አቤት። አረ ተው ተው፣ ግን ተው ተው፣ ስንት ነገር እንተዋወቃለን ለማሞጋገስ አትሸኩሉ። ተው ተው፣ ሆን እኮ ብዙ ይችላል። ዛሬ እንትናን አንስታችሁ እንትናን እያወራችሁ እንትናን ዝቅ ልታደርጉ ከመሲህ በላይ እየሰራላችሁ የለም። ታንቀሽ ሙች አዳሜ ማነሽ ምንድነሽ? እያንዳንድሽ ዛሬ ወጥተሽ መሲህ እንጀሽ ታረጊያለሽ። ማነሽ አንቺ ለጥ ብለሻ ጥለሽ የወጣሹ አስታርቋቸው፣ እኛ ከታች ሆነን እናያለን ያላችሁት ሁለታችሁ ሳራ ኤርሜ ሀበሻ መማርም ከታች ሆነን እኔን ያላችሁት ዛሬ ሳራ ኤርሜ ሀበሻ ምን ላይ ቆመሽ ነው መሲህ እንጀሽ ልታደርግ የተነሳሹ? ለኔታትል ቀናትል ስላልተዘመረላት ስላልተወራላት ኢትዮጵያዊ ወደቀ በተባለበት ቦታ ሁሉ አሮጣ የምትሄድ እኮ መሲ ነች። አይምሯቸውን ሲያማቸው አእምሮን ካመመው ጋር ተናንቃ ተመታ ተደብድባ፣ እንዲህ እናንተ አፋላችሁ፣ እናንተ አፋላችሁ ወይ? ለመሆኑ አፋላችሁ ወይ? እናንተ መሲን የምትናገሩበት ሞራል አላችሁ ወይ? ከእኔ ጭምር ከታች ቁጭ ብለን እኮ ነው የታዘብነው ትናንትና። ከታች ቁጭ ብለን የታዘብን ሰዎች ሰዎች እግዚአብሔርን ፍሩ። ዛሬ መሲን ተወቅሳላችሁ። እንደው ልክ ያልሆነ ስራ እንኳን ብትሰራፍ ብቻዋን ፊት ለፊት ተጋፍጣለች። ብቻዋን ተጋፍጣለች። ለስሙ ቲክታክ ላይ የቆያችሁ ብዙ ፎሎወር ያላችሁ ትልልቅ ሰዎች ናችሁ። ለምን አላስታረቃችሁም? ለምን ተው ብላችሁ አላስታረቃችሁም? ማስታረቅ እኮ ነበረባችሁ። ማስታረቅ ነበረባችሁ። ተው ለሌላ ጊዜ ታስታርቆ የለ እንዴ? ተውት አባብሎ የለ እንዴ? ሁለታችሁም ኑ ትንንሽ ልጆች ናችሁ፣ እንዳትደራረሱ። አንቺ ምን እንዳደርሽባት አንቺ ምን እንዳደርሽባት እኮ ማለት ነበረባችሁ ነበረባችሁ፣ አላላችሁ። ከታች ሆነን እናያለን ያለ ሰው ደግሞ እስከ መጨረሻው ከታች ሆነሽ ታያለሻ። ከታች ሆነሽ እስከ መጨረሻው ነው የምታዩ። እኔ ደግሞ መሲ ብለሽ ስትመጪ፣ እኔ ደግሞ መጣብሻለሁ። ባየሁት ነገር መጣብሻለሁ። አፍ የላችሁ የላችሁ ኮመንት ስር ነው የተቀመጣችሁት። እዛው ኮመንታችሁ ስር ነው መቅረት ያለባችሁ። በዚህ ገብቶ በዚህ ወጥቶ እንትና ቤት እንደዚህ ነበር፣ እንትና ቤት እንደዚህ ነበር ስትሉ አልገባኝም። እንትና ቤት ኮመንት አይዘጋም ስድብ እኮ ነው ኮመንቱ። ይጋደሉ ልጆቹ። የነበረው ኮመንት ዲቦራንም የሚሰድብ የነበረው ኮመንት ሳምሪ ሙልጭ አድርገው የሚሰድቡ። ለናስታር ገብተን እናደባል። ይደባደቡ ልጆቹ። ኮመንት የተዘጋበት ምክንያት ይሄ ነው። የህዝብ ድምጽ ህዝቡ የተሳደበ ነው። የህዝቡ ድምጽ ስድብ ነው። አስታርቁ እንኳን የሚል አልነበረም። እንዳለ ስድብ ነበረ። መሲ ብትዘጋ ኮመንት እኮ ስድብ ስለነበረ ነው። ዛሬ ምን ላይ ቆማችሁ መሲንጅ ልታረጉ ነው የመጣችሁት? አይደብራችሁም? ለራሳችሁ ራሱ ቆም ብላችሁ ስታስቡ፣ መሲ እንዲያውም መወቀስ ከነበረባት መወቀስ የነበረባት ሁለቱም ባለ ጉዳዮች ከወጡ በኋላ ሌላ ሰው መግባቱና ከተያዘው ቶፒክ ውጭ በመሆኑ ልክ አይደለም። እሱን እኔም ነግሬያታለሁ። ለቀ ነገሩ ከተካካ በኋላ ለፍርድ መጣችሁ። ቤታችሁን ከፍታችሁ ማን ያዳምጣችኋል? ነው እኔ ደግሞ የምላችሁ ማንም ያዳምጣችሁ ኮ የተግባር ሰው እኮ ነች። ኢትዮጵያዊ በወደቀበት ሌሊታትን፣ ቀናትን አልተወራላትም። እንደ እናንተ እንትና ቤት ቢሆን ኖሮ ከእንትና ቤት ጋር ኮምፒር ልታደርጉ ነው። ለምን ይዛችሁት እንትና ቤት አልሄዳችሁም?